ሰላም ጤና ይስጥልኝ። ለምን ቆያችሁ? ጊዜያችሁ መልካም ጥሩ እንደነበር ተስፋ አድርጋለሁ። የዛሬ እርዕሰ ጉዳይ የሚሆነው አዲሱ የመንግስት ሰራተኞች የደመወዝ እስኬል ይሆናል። ይህም የፌዴራል ሲቪል ሰርቪስ ኮሚሽን ከመስከረም 2018 ዓ.ም ተምረጀ ጀምሮ ተግባራዊ የሚያደርገውን ወይም የሚሆነውን አዲሱን የመንግስት ሰራተኞች የደመወዝ እስኬል ይፋ አድርጓል። ይህም በተለያየ ደረጃ ላሉ የመንግስት ሰራተኞች የተለያየ ጭማሪ አድርጓል ነበሩ ክፍያ ወይንም ደግሞ ደሞ ስንት ነበር? አሁንስ በአዲሱ ምን ያህል ተጨማሪ ተደርጓል የሚለውን እናያለን። ከዛ በፊት ግን የዩቲዩብ ቻናሌን ላይክ፣ ኮመንት፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ጋብዛለሁ። ይህንም ስለምታደርጉ ክብረት ስጥልኝ። የተወሰኑትን የመንግስት ሰራተኞች ክፍያ ነባሩን እና አዲሱን እናያለን። ነባር ላይ በደረጃ አንድ ተቀምጠው ሲከፈላቸው የነበረ ሰራተኞች ምን ያህል ነበር ማክሲመም አሁን ላይስ ደግሞ ምን ያህል ደረጃ ላይ ደርሶ ክፍያ እየተካሄደላቸው ነው የሚለው እናያለን። ነባር ደረጃ አንድ ላይ የተቀመጡ ወይንም ዝቅተኛ የመንግስት ሰራተኞች ክፍያ 4760 ብር ነበረ፤ በአዲሱ ወደ 6000 ብር ከፍ ብሎላቸዋል። በደረጃ ሁለት የተቀመጡ የመንግስት ሰራተኞች ነባር ክፍያው 4929 ነበረ፤ በአዲሱ 6365 ከፍ ብሏል። ነባር በደረጃ ሶስት የተቀመጡ ሰራተኞች ክፍያ 5104 ነበረ፤ በአዲሱ ደግሞ 6750 ይሆ ናል። ይህ የምነግራችሁ የደሞዝ ጭማሪው መነሻ ነው። የራሱ የሆነ እርከንና ጣሪ ያለው ከፍ እያለ ሲሄድ ማክሲመሙ በዝርዝር ተቀምጧል። ምስሉ ላይ እንደምትመለከቱ የእርከኑንም ጣራውንም መነሻውንም ነው ያስቀምጠው። እኔ ጀስት ግን ነባሩን ከአዲሱ ጋራ መነሻውን ብቻ ነው የምነግራችሁ ማለት ነው። ደረጃ አራት ላይ የነበረ ነባር ተከፋይ 5283 ነበረ፣ ወደ 7159 ከፍ ብሎታል፣ ከፍ ብሎላቸዋል። ወደ ደረጃ አምስት ስንመጣ ነባሩ የደረጃ አምስት የመንግስት ሰራተኛ ተከፋይ 5659 ነበረ፣ አሁን ላይ ግን ወደ 7589 ከፍ ብሏል። በደረጃ ስድስት የተቀመጠው ስድስት ሃምሳ8 ብር ነበር ነባሩ። በአዲሱ ደግሞ ወደ 8029 ብር ከፍ ብሎ ብላቸዋል። ደረጃ 7 ላይ ደግሞ የተቀመጠው ነባር ሰራተኛ ሲከፈለው የነበረው 6485 ብር ነበር። በአሁኑ ወደ 8478 ብር ከፍ ብሏል ማለት ነው። ስለዚህ እንደዚህ እያለ የደሞዝ ጭማሪው የተወሰነ ዋጋ ባለው መልኩ ከፍ ብሏል። ይህ ግሮዙ ነው ወይንም ደግሞ የተጣራው ታክስ እና የግብር ሳይቆረጥ ለሰራተኛ የተቀመጠ ደመወዝ ነው ማለት ነው። ነገር ግን እጃችሁ ላይ የሚገባውን ካልኩሌት ማድረግ ትችላላችሁ። ያው የሚቀነሱ ነገሮችን ታሳቢ በማድረግ እነዛን ከዚህ ላይ በመቀነስ ኔቶቻችን ላይ ስንት ይመጣል የሚለውን ማሰብና ማግኘት ትችላላችሁ ማለት ነው። ሶ ይህ ይበል የሚያስብል ማሻሻያ ነው። ቀጣይነትም ሊኖረው የሚገባ ነው። ካለው የሀገራችን የኑሮ ውድነት አንጻር የመንግስት ሰራተኛው የኢኮኖሚ ጥያቄው መመለስ አለበት። ሶ የኢኮኖሚ ጥያቄ በተወሰነ መልኩ ከተመለሰ ስራውን ኢፌክትሊ በስራ ቦታው ላይ ተገኝቶ የመስራት ሁኔታውም ከፍ እያለ ይመጣል ብዬ አስባለሁኝ። ይህ የደሞዝ ማሻሻያ ደስ የሚለው ነገር ደግሞ ወይም ጭማሪ እንዳጠቃላይ ሁሉንም የመንግስት ሰራተኞች ያማከለ መሆኑ ደግሞ በጣም ደስ የሚል ነገር ነው። ምክንያቱም የተወሰኑ የመንግስት ሰራተኞችን ብቻ እሳቤ ውስጥ የከተተ ሳይሆን አጠቃላይ ሁሉንም የመንግስት ሰራተኞች ያማከለ መሆኑ ደግሞ ይበል የሚያስብል ነው ማለት ነው። ስለዚህ ሰራተኞችም ደግሞ ይህን ማሻሻያ እንግዲህ ግንዛቤ ውስጥ በመክተት ሁሉም ሰራተኛ ሙሉ ለሙሉ ጥያቄያቸውን የሰራተኞችን ይመልሳል ተብሎ ባይታሰብም በተወሰነ መልኩ ያለውን ችግር ይቀርፋል። ኔክስት ላይ ደግሞ መጠየቅ ያለባቸውን መነሳት ያለባቸውን የደሞዝ የጥቅማጥቅም ጥያቄዎች በሰራተኞች ማህበራት፣ በተለያዩ ማህበራት በኩል ጥያቄያችንን ወይም ጥያቄያችን ራይዝ በማድረግ የሚገባችሁን በለፋችሁበት፣ በሰራችሁበት፣ በደከማችሁበት ልክ ክፍያችሁን ታገኙ ዘንድ በዛ መልኩ መጠየቅ የተሻለ ነው። እየሰሩ መጠየቅ ተገቢ ነው ብዬ አስባለሁ፣ ማለት ነው። ስለዚህ ይህ ደስ የሚል ነው። ሁላችሁንም የመንግስት ሰራተኞች እንኳን ደስ ያላችሁ፣ መነሻው በዚህ ልክ መሆኑ። ደግሞ ኔክስት ላይ ደግሞ መንግስት ያሉ ሁኔታዎችን ታሳቢ በማድረግ የተለያዩ ጥቅማጥቅሞችን የ ጤና፣ የኢንሹራንስ፣ የቤት የተለያዩ ነገሮችን ኮንሲደር እንደሚያደርግ ተስፋ አደርጋለሁኝ። ለዛሬ ይህን የመንግስት ሰራተኞች የደሞዝ ስኬል ነው ይሼላችሁ የመጣሁትኝ። ቪዲዮ ላይ እንደምታዩትኝ ምን ደረጃ ላይ እንዳላችሁ ነባሩን ደሞዛችሁን አይታችሁ በምን ያህል ጭማሪ እንደተደረገላችሁ ማግኘት ትችላላችሁ። ይህንም መረጃ ለሌሎች ይደርስ ዘንድ ላይክ፣ ኮመንት፣ ሼር በማድረግ ቤተሰብ ትሆኑ ዘንድ ጋብዛለሁ። ይህንም ስለምታደርጉ ክብረት ይስጥልኝ።